ሰላም አለይኩም ራህመቱላሂ ወበረካቱህ። ሰላም ጤና ይስጥልኝ። ምንድን ነው ተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። ግን ያው ኖላዊ ስንጠባበቅ ስንጠባበቅ እራሳቸው እዛ ተጠባብቀው፣ ያው ዛሬ ምንድን ነው የሆነ በዓል አላቸው መሰለኝ፣ በዓላቸው እያከበሩ አየን ማለት ነው። ግን ዛሬ ያመጣኝ ዋናው እነሱ ሳይሆኑ የእነሱም ቀን ነበር ዛሬ ነገር ግን ያው አልመጡም። ግን ያው ዋናው አጀንዳዬ አጀንዳ ታሳጣን ነው እንግዲህ። የዛሬው የሁላችንም ሁላችሁ፣ አንተም፣ አንቺም፣ እኔ ሁላችንም የሚጠቅመን የሰማችሁ ሰምታችኋል፣ ያልሰማችሁ ደግሞ ምናልባት ሚዲያ የምትከታተሉ ከሆነ ብዙዎቻችሁ ትሰማላችሁ ብዬ አስባለሁኝ። በተለይ የሰው ቤት የምንሰራ በተለይ ደግሞ ምግብን የምንሰራ ምግብ የምናበስል ባይ የሆናችሁ ወይም ደግሞ ሼፍ የሆናችሁ እባካችሁ እራሳችሁን ጠበቁ። ዛሬ ዱባይ ያው ዱባይ ሌላ ጊዜ በህገወጥ ደላላ በሆነ በሆነ ነገር ነው ብዙ ጊዜ እንትን የሚለው እና ያው ህገወጥ ደላሎች ብር ተቀብለው ከኢትዮጵያ አምጥተው እዚህ እንደሚጥሉ እንደዛ ነው ግን የዛሬው ከሱም በላይ ነውና አንድች ልጅ በሳት ተቃጥላ እንግዲህ ጋዝን ፈንድቶ ህይወቷ እንዳለፈ ነው ዜናው፣ ምናልባት ካያችሁት። ግን የሚገርመው የሚያሳዝነው የሞቷ አስክሬን መከሰሱ ነው። እንዴት ነው ሞቷ አስክሬን የሚከሰሰው? ሰዎቹ ራሳቸው እንዳይጠየቁ ቀድመው እንግዲህ ሟች ከሷል ማለት ነው። እና አረቦች አያችሁ፣ የልጅቷን ህይወት ሳያሳዝናቸው ቀርተው እንግዲህ አስክሬን ተከሷል። እኔ አይቼም ሰምቼም እስከ አሁን

ያው በደንብ አልተከደነም ወይ ደግሞ ከፍታ ትተዋለች። ይህ የራስ ጥንቃቄ አይደለም ምናምን። ግን ሌላው ደግሞ ሲሰማ አይ ጋዙ ውጭ ነበረ፣ ከውጭ ተጠልፎ ብንት ነው መስለን በግርግዳ ሆን ብቻ አላቅም። በጓሮ በኩል ነው አሁን ፀሐይ፣ ሙቀት ምናምን ስለሆነ ትንሽ የምትን ሳይል እንትን ብሏል የሚልም አለ። ምናልባት እሷ ጨራርሰው ወታ ከወጣች በኋላ ያው ታቃላችሁ፣ አረብ ቤት ሁላችንም ማድ ቤት ጨራርሰን ምናምን ወደ ክላስ ስንገባ፣ ጥዋት ስንነሳ ደግሞ ሌላ ነገር ነው አይደል? እንዲ እንዳልበሉ እቃ አጥባችሁ ጨርሳችሁ ደርዳችሁ፣ ጥዋት ስትነሱ እንዳዲስ ነው የምታዩት። ምናልባት እንደዛም ዘግታው ከተኛች በኋላ እንደዛም አድርገው ከፍተው ሊሆን ይችላል። አሁን እሷ የለችም በህይወት፣ ከፍቻዋለሁ ዘግቻዋለሁ እንዳትል፣ እነሱ ደግሞ እሷ ነች ብለው እንግዲህ ከሰዋል ማለት ነው እና እጅግ በጣም ነው የሚያሳዝነው አሁን የእነሱ ልጅ ብትሆን እንደዚህ ቢትደረግ ደስ ይላቸዋል ወይ አሻሆን እሷን የከፈደችው እነሱ ማኔሱ የእሷን ህይወት አለፈ አስክሬን ተከሰሰ እንደዚህ አይነት ዜና ሰምታችሁ ታውቃላችሁ በህይወታችሁ ሰምታችሁ ታውቃላችሁ መቼም አዋ አትሎኝም በእርግጠኝነት ምክንያቱም እንደዚህ አይነት ነገር የለም ስለዚህ ጋዙ ከውጭ ነበረ ነው የሚሉት ብቻ መረጃው በጣም የሆነ ውስብስብ ያለ ነው አንድችም ልጅ ሰሞኑ በዚህ ምክንያት ተቃጥላ አንድ እግሯ ተቆርጦ ዱባይ ሆስፒታል ውስጥ እንዳለችም፣ ዛሬ ዱባይ ቆንስላ የሚሰራ አንድ ሚዲያ ተጋብዞ በዚች ልጅ በዛሬ በሞታቸው ልጅ ምክንያት ተጠይቆ እንግዲህ የቤተሰብ ውክልና እንዲልኩና ያው አስክሬኑ እንዲለክላቸው እነሱ ደግሞ ውክልና እንዲልኩ እዚህ ኤምባሲ እየተጠባበቀ ነው አለ። በዛው ያው ተነስቶ ነው ይህም ነተናገረውና አንድ እግር ዋን የተቆረጠች በእንደዚህ ጋዝ ፈንድቶ ማለት ነው። እና ለዛ ነው በተለይ እንግዲህ ማንም ሰው በነገራችን ላይ ምግብ የሚሰራ ይሁን የማይሰራ ማንም ሰው ሻይ ለማፍላት ይሁን ቡና ፍላ ማንኛው ሰው ይጠቀማል። በተለይ ደግሞ ምግብ የሚሰሩ ላይ ትኩረት ይደረጋል እንጂ ሁላችሁም ይሄ ነገር ራሳቸው ጠብቁ። ወላይ እጅግ በጣም ወጥቶ ከመቅረት አላህ ይጠብቃችሁ። እንደዚህ አይነት አደጋ አላህ ይጠብቃችሁ። አተርፍ ባይ አጉዳይ እና በጣም ነው አሳዘነች ልጅቷ። ቁስላው ዋናው ትስ ሲናገር ምንም ቅጥልጥል ብላ ነው ተቃጥለች አሉ። ምንም ነገር የተረፋች ነገር የለም። እንደው ይሄ እግሯ ተቆረጠው መጀመሪያ በሂጃቧ ጀምሮ ሂጃቧ ነው አንድ ጎና እንትን ነው። ብቻ እሷ ትሻላለች፣ አንድ ግሯን ብታጣ በህይወት አለች። ያኔ ሙሉ ሰውነት ቆስላሉ ያው ይቆስላል። አንድ እግር እስከመቆረ ድረስ እሳት አይደል። ብቻ በህይወት መትረፏን ነፍሷን መኖሩን የቤተሰቡ እንትን ይሆናል ማለት ነው እና መላች ፈልጌ ነው። ራሳችሁ ጠብቁ፣ ራሳችሁ ጠብቁ። በተለይ እንደዚህ እሳት ነገሮች ቤተኛው ነገር። ብቻ እቺ ልጅ እንደዚ ችላልኘት በጣም አንጀት የነበርላኝ ሰው የለምናል። ለመናገር ብዙ አደጋዎች ሰምተናል፣ ብዙ ነገር አሳልፈናል። ደግሞ በሳት ሲሆን አስባችኋል በሰው ሀገር ሞት እንደው አንዴ ወይ ታሞ ወይሆን ነገ በአንዴ ነፍስ ይወጣል ግን በሳት እየተቃጠለ አንድ ያልታመመ ሰው በድንገተኛ እንትን ተቃጥሎ እንደዚህ ህይወቱን ሲያልፍ እውነት ለመናገር እጅግ በጣም የሚያሳዝ ነው እንግዲህ ቤተሰቦቿን መጽናናት ይስጣቸው የመከና ሰላም ልጅ ነች አሉ እነሱም ወደ አዲስ አበባ ውክልና እንትን ለማድረግ መጥቷላሉ ብቻ እጅግ በጣም ነው የሚያሳዝነው። ከእንደዚህ አይነት ዜና ይሰውረን። እንግዲህ አስደንጋጭ ዜና ሳይሆን አስደሳች ዜና የሚለውን እሱን ይቀይረንን። እውነት ምናገር አሳዛኝ ዜና ነው የበዛው በአሁኑ ሰዓት፣ በተለይ ዱባይ አካባቢ የህገ ወጥ ደላሎች ሲባል እነሱ ሳይጨረስ ደግሞ በእንደዚህ አይነት የህይወት ህይወት እስከ ማጣት ድረስ እንደዚህ አይነት ዜናዎች እጅግ የሚያሳዝኑ ናቸውና ኤንዌይስ በያላችሁበት ላይ ጠብቃችሁ እራሳችሁ ጠብቁ። ሰበቡ አደርሱ። በተለይ ሰው ቤት የምትሰሩ እህት ወንድሞቼ፣ ያው ከራስ በላይ ነፋስ ይባል የለም። ሁሉም ነገር ራሳችሁ ስትኖሩ ነው። ራሳችሁ እየጠበቃችሁ የማትችሉት ስራ የነሱ ስትሉ እንዳትሰሩ። ብትወድቁ፣ እነሱ ሌላ ሰራተኛ ነው የሚያመጡት። እናንተ ናችሁ ወድቃችሁ የምትቀሩት። እንዴ እንስማናለኝ እኔም ወድቄ የምቀረው እና አንዳንዴ ምን ይሉኛል፣ አይ አይ ብላን እንትን የምንለው ነገር አለና፣ እንደዚህ ነገር አይስራም። አንዴ እኮ ወደቃችሁ ወደቃችሁ ነው፣ እነሱ በብራቸው ሌና ነው የሚያመጡት። ስለዚህ ባካችሁ ራሳችሁ ጠበቁ፣ ለማለት ያህል ነው። በተረፈ ሰላማችሁ ይብዛ። አንዳንድ ሚዲያ የምንሰማው ነገር እንጠቀምበት። እውነት ለመናገር ብንጠቀምበት የተሻለ ነው። እስከ ተከታተልን ድረስ ሚዲያ እስካየን ድረስ እና የሚጠቅመን የሚጎዳንን የግድ እኛ ጋር መድረስ የለበትም። የሆነ ነገር ጥንቃቄ ሲባል ከዛን ነገር ልንማር ይገባል። አይተነው ልንጠነቀቅ ይገባል። የግድ ቤታችን እስከሚያቋቋ ድረስ መጠበቅ የለብንም እላችኋለሆኝ። እንግዲህ በአሁኑ ሰዓት ሚዲያ የማይጠቀም የለም፣ ሆነት ለመናገር ግን አጠቃቀማችን ይወስናል። የትነን ምላይነን የሚለው ነገር ይሄን ይወስናል ለማለት ያህል ነው። በተረፈ ያው ራሳችሁ ጠብቁ፣ ወላሂ ይጠብቃችሁ፣ ሰላማችሁ ይብዛ ባይ